እሳቱ ውስጥ ትነጥራላችሁ ሲባል ለምን ይሻለናላ? አሁን ባልልም እኮ ያሳልፈኛል። ለምን ለእኔ ነው፣ ባይዘው ለእሱ አይደለም ጥቅሙ። እኮ ለእግዚአብሔር አይደለም ለእኔ ነው። እኔን ሲያጠራኛው እኔ ነኝ ዋጋ የሚጨምረው። ለአስር ደቂቃ ሰይጣን ቢያገኝ አትመለስም። እመጣለሁ ባዩ ይመጣል። እንኳን እግዚአብሔር ይቅርና ጥሩ ጥሩ ሰዎችም የተናገሩትን ያደርጋሉ። እግዚአብሔርማ የታመነ ነው፣ በቃሎቹ የታመነ ነው አንጪ ማን ነው እግዚአብሔር ነው አጣቢ ማን ነው እግዚአብሔር ነው ለቅድስና እንደምንሆን አድርጎ የሚቀድሰን እሱ ነው ቀዳሻችን እሱ ነው እንኳን ሊገባኝ እንኳን ላብራራው መረዳት አልችልም ከመጠን በላይ ነው የሚወደኝ ስለዚህ አሳልፎ ሲጠኝ ና ነው አድል ጸሎታችሁ ና ነው ጩኸታችሁ ና ነው ጉጉታችሁ ካልመጣ ነው እሱ የሚመጣ ቀን ግን እሱ መቼ እንደሚመጣ የማይነግረን ሁሌ ጥንቅቅ እንድንል ለምን ናፍቆታችን እሱ ነው ጸሎታችን እሱ ነው። ጉጉታችን እሱ ነው። እየተገናኘን በጠለኝ ቁጥር የምንናፍቀው የጌታን መምጣት ነው። የእግዚአብሔር ክብር ኢየሱስ ነው። ሌላ ነገር አይደለም። የእግዚአብሔር ክብር የእግዚአብሔር ክብር ልጁ ነው። የእግዚአብሔር ብርሃን የተገለጠው በልጁ ነው። በሚልኪያ ዘመንም እግዚአብሔር እየተናገር ያለው ስለ ሌላ ክብር አይደለም። እየተናገር ያለው ስለ ኢየሱስ መምጣት ነው። አሁን እኛ የእግዚአብሔር ክብር ይገለጣል ሲባል ምንድን ነው? እናንተ አይምሯችሁ ልትሆኑ ነው ክብሩ ይገለጣል ሲለውን አንድ ሰው ምንድን ይመጣላችሁ? በጭንቅላቱ ዙሪያ ክብ ብርሃን ነው ትዝ የሚላችሁ። ስትራምዱ የሆነ ከላያችሁ ላይ የሚንጠባጠብ እሳት እንደ ሰው አይነት ነገር ነው ትዝ የሚላችሁ። ኢየሱስ ከድንግል ማርያም ተወልዶ መሬት ላይ 33 ዓመት ተኩል የኖረውን ኑሮ እዩት። እሱን የእግዚአብሔር ክብር። አሁን ኢየሱስ የበላው የጠጣው፣ የተኛው የተነሳሰን፣ ኢምፐርሰን ክራይስት የእግዚአብሔር ክብር ነው። ግሎሪ ኦፍ ጋድ የተባለው ኢምፐርሰን ክርስቶስ የእግዚአብሔር ክብር ነው። አሁን አክቲቪቲዎቹ አይደለም የእግዚአብሔር ክብር እሱ ነው። የእግዚአብሔር ክብር የሆነ የተኛ ሰውዬ ከተኛበት ብድግ ማድረግ አይደለም። የእግዚአብሔር ኃይል የዘላለም ፍርድ ያለበትን ሰውዬ ወደ እግዚአብሔር መንግሥት መቀላቀል ነው። የእግዚአብሔር ኃይል ምንም አይነት ነገር በብሉ ኪዳን ተገልጦ ማድረግ ያልቻለውም ኢየሱስ እርቃኑን መስቀል ላይ ሞቶ አረገው። የእግዚአብሔር ኃይል ይሄ ነው ተባለ። አንድን ኃጢአተኛ በእግዚአብሔር ጽድቅ ፊት ማቆም ይሄ ነው የእግዚአብሔር ኃይል። ይሄ ነው የእግዚአብሔር ጉልበት። ከሲኦል ገንጥሎ በእግዚአብሔር ቀይ ማስቀመጥ ይሄ ነው የእግዚአብሔር ኃይል። የቱ ነው የእግዚአብሔር ኃይል? የተሰቃየው ክርስቶስ። የቱ ነው የእግዚአብሔር ኃይል? ሂስቶሪካሊ መሬት ላይ ኢንካርኔት ያደረገው ጋድ። ይሄ ነው የእግዚአብሔር ኃይል። ይሄ ነው የእግዚአብሔር ክብር። ሌላ ኃይል ሌላ ክብር። አጠብቁ። ከዚህ በኋላ የሚገለጥ ክብር አለ። አዎ አማኝ በሙሉ የሚጠብቀው ሰማይና ምድር የሚጠብቀው ፍጥረት በሙሉ የሚጠብቀው የእግዚአብሔር ክብር የኢየሱስ ዳግም መመለስ እሱ ነው። ሌላው ነገርስ የኃይሉ መንቀሳቀስ እግዚአብሔር ሙቭ ሲያረግ የሚሆን ነገር ነው። ፐርሶኒፋይ ካረግ ነው ኢየሱስ ነው የእግዚአብሔር ክብር የለም ሌላ ስሙ ለዘላለም የተመሰገነ ይሁን እና ከግል ጉዳይ ከመንደር ከተጠላለፍክበት ከተያዝክበት ተለይና ወደ ቤተ መቅደስና ቤተ መቅደሱ የእግዚአብሔር አምልኮ ሴንተር ነው። እግዚአብሔርና ሕዝቡ የሚገናኙበት ቦታ ነው እና እዛንም ይጠብቃችሁ እግዚአብሔር ምን ማለት ነው ወደ ቤተ መቅደሱ ይመጣል ማለት? ካለህበት ተለይተ ስትመጣ የሚፈልገው ቦታ ላይ ስትገኝ እንደ ሚልኪያ ዘመን ከሆነ ህጉን እየጠበቀ ስትንቀሳቀስ እዛ ቦታ ላይ ይመጣልሃል። ድንገት ነው የሚመጣው። ቀጠሮ ቀጥሮ መጥቶ አያቅ። ቀጠሮ አይቀጥር። እየመጣው ነው አይል፣ መጣው አይል። እየመጣ ነው ጌታዬ አንል። መቼ መቼ ነው የምንዘጋጀው? ሁሌ ሁሌ አለን ቀጠሮ የሚል መዝሙር አለ አይደል? ኢየሱስ ከሚባል እንግዳ መቼ? ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ የዛሬ ሰራ ሊሆን ይችላል። እና መቼ ሊመጣ ይችላል አላውቅም፣ ድንገት ግን ይመጣል። እና ሁሌ ዝግጁ ነኝ፣ ሁሌ ቤቴን አስተካክዬ አጸዳድቼ በየቀኑ ስራ እሱ ነው እያጸዳደው እያስተካከልኩ ጠብቀዋለሁ። ቀጠሮ ቢሰጠንና ባይዘው ከ10 ዓመት በኋላ 11ኛው ዓመት ላይ ነው የሚመጣው ቢለን፣ ታውቃላችሁ አይደል ዘጠኙን ዓመት እንዴት እንደምንሆን ልንሞት ስንል እየተረፍን ነው የምናልፈው ይዘ ሰይጣን ሊገለን ሲል ነው የምናመልጠው ግን እሱ መቼ እንደሚመጣ የማይነግረን ሁሌ ጥንቅቅ እንድንል ለምን ናፍቆታችን እሱ ነው ጸሎታችን እሱ ነው ጉጉታችን እሱ ነው እየተገናኘን በጸለኝ ቁጥር እምንናፍቀው የጌታን መምጣት ነው እንደ ማህበር እንደ ህዝብ ግሎባሊ ዩኒቨርሳሊ እንደ ቤተ ክርስቲያን የሚጠበቀው ኢየሱስ ነው እንደ ግል በግል ህይወቴ ላይ ሰከንድ ካሚንጉ ብቻ አይደለም በግል ህይወታችን ላይ ከረንትሊ ባለን አንዳንድ ጉዳይ ላይ እንዲጎበኝን የምንፈልገው እሱ ነው። እሱ የሚመጣበት ቀን የሚለው የጌታ ቀን ተብሎ የሚታወቀው መጽሐፍ ቅዱሳችን ላይ በጣም በስፋት ዳግም ምጽዓቱን የሚያመለክት ቃል ያንን ቀን እሱ በሚመጣበት በዛ ቀን ነው ማን ሊቋቋም ይችላል? ማንም ይቋቋም ናነው ና ነው አድል ጸሎታችሁ ና ነው ጩኸታችሁ። ና ነው ጉጉታችሁ። ካልመጣ ነው እሱም ይመጣ ቀን ይመጣል፣ አይቀርም። እመጣለሁ ብሎ ነው አደለም የምትጠብቁት እንጂ እናንተ ና ብላችሁት አደለም። እሱ ሲሄድ እመለሳለሁ ብሎን ይሄደው። ታዲያ መቼ ነው እንድንል ያደረገን እኮ እመጣለሁ የሚለው ቃሉ ነው። ሲመጣ ግን የታመነ ነው። እመጣለሁ ባዩ ይመጣል። እንኳን እግዚአብሔር ይቅርና ጥሩ ጥሩ ሰዎችም የተናገሩትን ያደርጋሉ። እግዚአብሔር ማ የታመነ ነው። በቃሎቹ የታመነ ነው። ወርቁን አንጥረኛ እሳት ሆናል የሚጨምረው። ብር አንጥረኛም እንደዛ ነው የሚያደርገው። በዚህ ከስር እሳት እክዙ ሲያደርግ ወርቁ ይንገበገባል። አንጥረኛ አለ ራሱ ነው በዚህ የሚያደርገው። አንጥረኛው ሳያውቅ አይደለም እሳቱ በአንጥረኛው እውቀት ነው። መጠኑ አንጥረኛው ጋር አለ። የእሳቱ ዲግሪ ሪፋይነሩ ነው የሚያዘው የእሳቱን መጠን ና ወርቁ ቅርጽ ይቀይራል አይደል? ይሄ ወርቅ ወልቆ እሳቱ ላይ ሲቀመጥ እሳቱ ሲያንገበግበው ፈሳሽ ይሆናል። ባይዘወይ ፈሳሽ ሲሆን የወርቁን ቅርጽ የመቀየር ስራ ብቻ አይደለም የሚሰራው ወርቁ ላይ የተቀላቀሉ አሎ ይሳሉት አይደል አሁን ወርቁ አንዳንድ ወርቃታቸው ቀይ ነው አለው የተቀላቀለ መዳብ የሚመስል ወርቅ እኮ አለ በደንብ በሳት ይጨምርበትና አሁን ይሄ እነ መዳብ እነ ምናምን አሉ ሙልጭ ትግሉ ወርቁን ማጥፋት ሳይሆን ማጥራት ነው አሁን እግዚአብሔር የሚላቸው እሱን ነው አው እኔ ስመጣ፣ አው እንዲያም ጥረኛው እኔ ነው የምመጣው። ምን እያረክ እየለየሁ እያጸዳሁ እያስተካከልኩ እየቀደስኩ፣ ሆሊነስ ቅድስናችሁን እያስተካከልኩ፣ ንጽህናችሁን እያስተካከልኩ፣ ልባችሁን፣ አንደበታችሁን፣ ሁሉ ነገራችሁን፣ አስተሳሰባችሁን እያጸዳሁ ትመጣለሁ። ለምን እኔ ጋር ሞር ቫሊዩ ያለው አገልግሎት እንድታገለግሉ እንቀበለውን አገልግሎት እንድታገለግሉ፣ ሌዋውያን አጠራችኋለሁ፣ እለያችኋለሁ። ሌዋውያን ዘንድሮ እዚህ ጋር ቆሞ የሚሰብክና የሚዘምሩ ምናም ብቻ አይደል፣ ህዝቡ ሁሉ አገልጋይ ነው። አዲስ ኪዳን ላይ ሁላችንም መንግስትና ካህናት ነን። ታዲያ ሁላችንም ነን በእግዚአብሔር ቤት የምናገለግለው። አገልግሎቱን ግን እኔ የምቀበለው እንዳረገው አጠረዋለሁ። በእግዚአብሔር ቤት ውስጥ የክብር አገልጋይ እንድትሆኑ የማንጻት ስራ ሰራለሁ። አገልግሎት ምን ማለት ነው? አዲስ ኪዳን ላይ ኑሮ፣ ህይወት ለክርስቶስ ወንጌል የምንሰጠው ምላሽ ነው አገልግሎት። በዛ በምትኖሩበት መንደር በምትኖሩበት አካባቢ በምትሰሩበት አካባቢ ላይ የምትኖሩት የህይወት ኑሮ አቋማችሁ እሱ ነው አገልግሎታችሁ። ለአእምሮ የሚመቸው አገልግሎታችን ራሳችንን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርገን ምናችንን? ራሳችንን ራሳችንን። ከዛ በኋላ ሌላውስ የእነዚህ ነገሮች መገለጫ ሊሆን ይችላል። ሌላው ዋናው ራሴን ነው የማቀረበው። ይሄ ነው አገልግሎቴ። አዲስ ኪዳን ላይ ሁሉም ሌዋውያን ነን። በክርስቶስ ኢየሱስ አምኖ በዚያ ክቡር ደም ተቀድሶ በእግዚአብሔር ቤት ውስጥ ያለ ሁሉም አገልጋይ ነው። በመኖር ነው የምናገለግለው። እሱን አገልግሎት በፊቴ የክብር አድርጋችሁት እንድቀበለው አ አጠራችኋል። አንዳንዱ ነገር ከሲን ብቻ እኮ እንዳይመስላችሁ ከኃጢአት ብቻ ሰብ ከማይጠቅመንም ነገር ነው የሚለየን ከኃጢአት ከመበደል ከምናም ብቻ እኮ አይደለም ከማይጠቅመኝ ከማያንፀኝ፣ ለአካሉ በረከት ከማየውን ነገር ሁሉ ይለያል። ጠቃሚ አገልጋይ የሚቀበልህ እንደ አንጠረኛ ነኝ አለ፣ አነጥርሃለሁ። እንደዚህ የሚናገር የእኛ አምላክ ብቻ ነው። እሳት ውስጥ ነው ማሳለፍ ሲልህ፣ እንደ እናንተ አይነት ጉባኤ ይመስለኛል፣ የሚልኪያስ ጉባኤ። አሜን የሚል በእሳት ውስጥ ነጥራላችሁ ሲባል ለምን ይሻለናላ አሁን ባልልም እኮ ያሳልፈኛል ለምን ለኔ ነው ባይዘው ለእሱ አይደለም ጥቅሙ እኮ ለእግዚአብሔር አይደለም ለኔ ነው እኔን ሲያጠራኛው እኔ ነኝ ዋጋ የሚጨምረው ወርቅ እኮ በሚያልፍበት የእሳት መጠን ካራቱ ይጨምራል ካራቱ ይጨምራል 14 እና 24 ካራት እኩል ነው እንዴ እንዴ አይገናኝም ዋጋው የነጠረበት ያለፈበት እሳት ዋጋችንን በእግዚአብሔር ፊት የምናቀርበውን አገልግሎት እንከን አልባ ለማረግ ለማድረግ እግዚአብሔር እኛን ይሰራናል። በእውነት እንመላችሁ ቢያመንም የሆነ ቀን እማያሳፍር ሰራተኛ እንሆናለን። እማያሳፍር ምንም ጋር ወስዶ ቢያቆም ትሆናለን። የትም ቢወስድ አያፍርም። ለምን ፉል ያየ በሙሉ ልጁን አንተ ላይ ያየዋል አያያይ ይገልጠኛል ይላል። ለምን የተቀላቀለ ነገር የለውም። በዚህ በኩል አሳይቶ ይሆን በዚህ በኩል ደግሞ አይጋርደኝም ው አጽድቼዋለሁ። በዚህም በዚህም ቤትም በኩል ቢያዟዙሩት እኔ ነኝ ያለሁበት። አጣቢ ሳሙና ነኝ አለ። ለሚያጥብ ሰጠሃለሁ አይደለም ያለው እኔው ነኝ ማጥበል ስቀድስ እኔው በእኔ መጠን ነው ማነጽህ አለ። ባይዘዌ አጥበሃለሁ ማለት አጸድሃለሁ ብቻ አይደለም። በእግዚአብሔር እጅ ላይ ከሆን ርኅራህ አለ። አይ ርኅራህ እግዚአብሔር እስቲ ቆይ እንትን በሎ ብሎ ለሰይጣን ሰጥቶ ሰይጣን ትንሽ አሰቃይቶኝ አይመልሰኝም። ለአስር ደቂቃ ሰይጣን ቢያገኝ አትመለስም፣ አትመለስም፣ በቃ አትመለስም። እግዚአብሔር እስቲ ቅጣ እናምጣው ብሎ አይሰጥም። እንደዚህ አይነት አምላክ የለንም። በእጁ ላይ ያስተካክላል። ካጸዳ ለጥቅሜ ነዋ። እግዚአብሔር እኮ ይወደ እንደ እግዚአብሔር እኔ ራሴን እግዚአብሔር የሚወደኝ እኔ ያክል እኔ ራሴን አልወደውም። ከምንም በላይ ነው የሚወደኝ። ልረዳው ከምችለው በላይ ነው ባይ ሰው የሚወደኝ እግዚአብሔር እኔን የሚወድበትን ፍቅር ኢቭን አንደርስታንድ እንዳላረገውም እንኳን ሊገባኝ እንኳን ላብራራው መረዳት አልችልም። ከመጠን በላይ ነው የሚወደኝ። ስለዚህ አሳልፎ አይሰጠኝም። ያጸዳዋል ብሎ ቀጥሎ። ለምንድነው የሚያጸዳው? ገንዘብ ሊያረገው ነዋ፣ ሊወስደው ነዋ እኛ መጽዳቱን እንፈልገዋለን። በጣም የሚያሸን ግን አንፈልግም። እንዶ ዝም ብሎ እንዲህ ከለበስ ተደርጎ አይጸዳም። እግዚአብሔር ንጽህና፣ እሱ ነው የሚቀድሰን፣ እሱ ነው የሚያነጻን፣ እሱ ነው አይ፣ የእሱ የቅድስናውን መጠን ያክል ነው እኔ ላይ የሚሰራው። ስታንዳርድ በእግዚአብሔር እጅ ላይ ነው ያሉ። ልብሱ አይቀደድም፣ ሲያጥበው ያጸደዋል። እያንዳንዷ ነገሬ ይጠና። እንዴ ያለሱ ፈቃድ ጸጉሩ ተነቅሎ የሚወድቅ የለም ይላል። ጸጉሯቸው የተቆጠረ ነው። ሲያጸዳ ይሄን እንኳን አይነቅልም። ምን ያህል እንደሚጨነቀልህ ይኸው። እንትኑ ይጥፋ፣ በቃ እንትኑ ላጽዳው አይደለም የሚለው። ካንተ ቆሻሻውን ብቻ ነው የሚያስወጣው። አንተን እያንዳንዱ ነገርህን ይፈልገዋል። ሁሉ ነገርህን በጣም ዋጋ ይሰጠዋል። የኢየሱስ ደም የእግዚአብሔርን ቅድስና ይችለዋል። ስለዚህ በክርስቶስ ደም ሲታጠብ እግዚአብሔር ይህንን እቀበለዋለሁ ይላል። ይሄ በቅድስና ይልክ ነው ይል ነው። አንቺ ማን ነው? እግዚአብሔር ነው። አጣቢ ማን ነው? እግዚአብሔር ነው። ለቅድስና እንደምንሆን አድርጎ የሚቀድሰን እሱ ነው። ቀዳሻችን እሱ ነው። እኔ ነኝ የማጠበው አለ። እናንተስ ራስን አቅርብ እመጣለሁ። የዳኑት ብፁዓን ናቸው ይልና ሥራቸው ይከተላቸዋል የሚለምባቸዋል ራእይ ላይ ወደ ሰማይ ኮን የዳኑት ብሎ ብፁዓን ናቸው ተዛስ ሥራቸው ይከተላቸዋል። በስራ ትድናለ ማለት ነው? አይደለም። ድናሃል ስራ ግን ለሽልማት ይከተልሃል። ጌታችን ኢየሱስ ክርስቶስ ይመጣል። ወዳጆች ምንም ማምለጫ የለም። ማምለጫው በእርሱ በክርስቶስ ኢየሱስ በኩል ማመን ብቻ። ያመናችሁ ቅዱሳን ይኸው ባመናችሁት እምነት በህይወት ኑሩ የሰማችሁት የእግዚአብሔር ቃል እውነት በሕይወታችሁ ላይ ስጋ ይልበስ። አካል የያዝ የእግዚአብሔር ቃል ወክ ይደረግ ይኑር። የእግዚአብሔር ቃል ስብከት ሰምታችሁ በጣም ተደስታችሁ እግዚአብሔር ይመስገን ብቻ በላችሁ እንዳትሄዱ። ሸሽጉት፣ የእግዚአብሔርን ቃል በልባችሁ አድርጉት። እያደረግኩት ነው ወይ? እየኖርኩት ነው ወይ? አከናውን ቼክ። ምናልባት እንግዳና አዲስ ሆኖ የመጣ ሰው ካለ ደግሞ እኛ መካከል ከኢየሱስ ክርስቶስ ውጭ በዚያን ቀን ማንም ሰው በእግዚአብሔር ፊት መቆም አይችልም። የመጨረሻ ዋስትናችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። መጥቷል፣ ዳግም ደግሞ ይመጣል። ኃጢአቴን ለማስወገድ በመስቀል ላይ ሞቷል። ድጋሚ ሲመጣ ግን እንደ አንጥረኛና እንደ አጣቢ ሆኖ ይመጣል።